ሰላም ቴኒስ ለኢትዮጵያውያን ናችሁ ለኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልሁ ወደ ዛሬ ወደ ተመረጡ ጠቃሚ ወደ ሆኑ አጀንዳዎች አልፋለሁ። ከዛ በፊት ግን አንድ ላነሳ የምፈልገው በትናንትና ዕለት በመራዊ በተነበረው በፋኖ ታጣቂዎች እንግዲህ በንጹሀን መምህራን ላይ እየደርስ መስዋዕትነት አለ። እሱን በተመለከተ ችላችሁ ቀርቤ ያለሁ ወደ ሰባት የሚሆኑ መምህራን እንግዲህ ህይወታቸውን መሰዋቱን መረጃዎች ወጣን። ከነዚህ ምላስደምጣችሁ አንደኛ የሰው ዘር ዳኝ የሚባል የሂስትሪ መምህር፣ ሁለተኛ ደረጃ አድማሱ እንግሊዝኛ መምህር፣ ሶስተኛ ገደፋው አያሌው ሲቪክስ መምህር እንዲሁም ደግሞ ክንድ የሚባል ደግሞ ባዮሎጂ መምህር። በአጠቃላይ እስከ ሰባት የሚደርሱ ናቸው። አሁን ስማቸው ስድስት በትክክል ያገኘ ነው የነዚህ ነው። በጣም የሚያሳፍርም የሚያሳዝንም ጉዳይ ነው። ቁጥር አንድ የሚያስፈልገን ምንድን ነው? ሰላም ነው። ቀጣይ የሚያስፈልገን ሰላም ነው። ቀጣይ የሚያስፈልገን ሰላም ነው። ለወደፊት የሚያስፈልገን ሰላም ነው። ነገር ግን እነዚህ አሁን የጠቀስኳቸው በተጨባጭ ሁኔታ ያስማቸው በዝርዝር የወጣ ነው። የሰው ዘር ዳኘ፣ ደረጃ አድማሱ፣ ገደፈ አያሌው፣ ክንዴ የሚባሉ እነዚህ መምህሮች ናቸው። ነው የጁኒየር መምህር የሽምብራ እንዲሁ ፕሪፓራቶሪ ተብሎ የሚታወቀው ናቸው። ፕሪፓራቶሪ ከሁለተኛ ደረጃ ትምህርት ቤት ነው። ቀሪዎች ሁለቶች ደግሞ የአንደኛ ደረጃ ትምህርት ቤት ናቸው። እንግዲህ በእነዚህ በሶስቱ ትምህርት ቤት የሚገኙ አጠቃላይ ወደ ሰባት የሚደርሱ መምህራን ነው ህይወታቸው የተሰዉ እጅጉን ነው። ይህ እንደዚህ አይነት ድርጊቶችን በጣም ተቀባይነት የሌለው ጉዳይ መሆኑ ነው የሚያመላክት ሌላኛው ጉዳይ እንዲ በጣም አነጋጋሪ የሆነው በዛሬው ዕለት የወጣ ብርጋዴር ጄኔራል መግባር ሀይሌ የሚባለው እንግዲህ የህዋት ክንፍ ቀኝ እጅ የነበረ ዛሬ ደግሞ ከፋኖ ጋር እንግዲህ በአስተባባሪነት ብቅ ብሎ መረጃዎች እየተቀባበሉት ይገኛል ለዚህ አንድ ጥሩ ምሳሌ ላንሳላችሁ ህዋት ወደ ስልጣን ሲመጣ ትልቁ ሚና የተጫወተው አማራ ህዝብ ነበረ የአማራ ህዝብ ነበረ እና ስለዚህ ለደርግን አብሮ ከህወሀት ጋር ሲታገል የነበረ የአማራ ህዝብ ነው። በመጨረሻ ደግሞ መልሶ ጥቃቱን ያገኘው አማራን ነው። ይሄ ካለማር ብሎ ደግሞ ዛሬ ከነዚህ ሰዎች ጋር መስራቱ ምን ያመላክታል? በጣም የሚያሳዝን ጉዳይ ነው። በጣም የሚያሳዝን። አንደኛ የሚያስፈልገን ሰላም፣ ወደፊት የሚያስፈልገን ሰላም። ስለዚህ ደርግ ሲወድቅ አማራ ተዋግቶ አማራን ትንብሎ ስልጣን ህዋት የያዘ መልሶ ደግሞ አማራን ወገው ህዋት። ዛሬ ደግሞ እነዚህ ምግበ ኃይሌ የሚባለው ጀነራል የህዋት ክንፍ የነበረውን ዛሬ እንግዲህ በአማራ በአንድነት አንድነት ለአማራ በሚል ሰበብ እንግዲህ አብሮ አስተባባሪነት ከነ ሰዎች ጋር አብረን እንሰራለን ብለው እንግዲህ በአንድነት ሲቆም በጣም የገረመ ነበር። እያዩት ያለ ከበፊቱ ታሪክ መማር ብልጠት ይመስልኛል። ከበፊቱ ታሪክ መማር ትልቅ ብልጠት ነው፣ ማስተዋልም ነው። ስለዚህ ለክልልም ለሀገር የሚያስፈልገው ቅድሚያ ሰላም ነው። አሊያም ግን ሰዎች ከዚህ ሰው ጋር አብረው ለመስራት ቃልና መግለጫ ሲሰጡ በጣም በጣም የሚያሳዝን ጉዳይ ነው። ምክንያቱም በተጨባጭ ያየ ናቸው። ዝሮ ዝሮ ግን ከጅምሩ እንዳየ ነው። አሳፋሪ ስራ እየሰራ ነው ያለ ንጹማ መምርኮ በተጨባጭ የወጣ ነው። የሰው ዘር ዳኝ የሚባለው የሂስትሪ መምህር ነው ደረጃ ማሱ እንግሊዝኛ መምህር ነው ገደፉ አያለው ሲቪክስ መምህር ነው ከእንዴ ባዮሎጂ መምህር ናቸው እነዚህ ከፕሪፓራቶሪ እስከ ኤሌመንታሪ ስኩል ድረስ ያሉ መምህራን ናቸው እነዚህ መስዋዕትነት እንዲቀርቡ ምንድን ግንኙነት አለው ከሌሎች ተቋሞች ጋር ምንም ግንኙነት የላቸው በጣም የሚያሳዝን ጉዳይ ነው። ሌላኛው ደግሞ ነጻ ሕፃን ተማሪዎች እንተማልታቸው ነው። አለቅድሚ የሚያስፈልገ ፒስ ነው። ካልሆነ ሊያ ደግም በእነዚህ መምራ በጣም የሚያሳዝ ጉዳይ ነው። ምክንያቱም ምንም ግንኙነት የሌላቸው ሰዎች ናቸው። በሽንብራ ትምህርት ቤት ተብሎ በሚታወቀው ጁኒየር ወይም ደግሞ ኤሌመንታሪ ስኩል ነው የሚታወቀው ነው። እንዲሁ ደግሞ ፕሪፓራቶሪ ደግሞ የሰከንዳሪ ስኩል ከዘጠኝ እስከ አስራ ሁለት ድረስ ያሉ ተማሪዎች የሚያሳትፍ ትምህርት ቤት ነው። በእነዚህ ትምህርት ቤቶች ተቋሞች ላይ ነው እንግዲህ ጥቃት የተፈጸመ ማለት ነው። በጣም የሚያስነውር ጉዳይ ነው እና ስለዚህ በመጨረሻ ላስተላለፍ ንፈልገው እንደነዚህ ትምህርት ቤቶችን በፍጹም ልናወግዛቸው ይገባል። መምህራን ምንም ግንኙነት የላቸውም ከነዚህ ጉዳዮች ጋር። አንደኛ የሚያስተምር የራሱን ቤተሰብ የራሱን ወገን ነው እንደውም ባጭሩ እዚህ ያሉ ተማሪዎችን ጋ ስለማቃቸው ወደኋላ የመጓዝ ፖርሽኑ ነብር አካባቢ ለማድረግ በጥድፊያ ላይ ነው የነበሩት። በጣም ያሳዝነው።